ትልቅ ነገር ነው አዎ ብዙ ሀገራችን ውስጥ ብዙ ችግሮች አሉ ልብ የሚነኩ እውነት ለመናገር ከወንድሜ አበባው ጋር አውርተናል ቀደምም አንሰቶታል በአብሮነት ሊሰሩ የሚገባቸው እንደ አካል ልንሰራ የሚገባቸው በዚህ በኩል ብዙ ሰዎች የሚያግዙ አሉ። በዚህም በዚህም በዚህም በዙሪያችን ብዙ የሚያግዙ ሰዎች አሉ። እግዚአብሔር ብሩህ ልቦና ሰጧቸው፣ በጎ ልቦና ሰጧቸው የተነሱ ብዙ ሰዎች አሉ እና እነዚህ ሰዎች ደግሞ ወደፊት በየተናጥል የሚያደርጉትን ደግሞ በጋራ ይሄም እኮ መያያዝ ያስፈልገዋል። የአካል ስራ ነው። እዚህ ጋር የእጅን ስራ የሚሰሩዋሉ እዛ ጋ የእግርን ስራ የሚሰሩዋሉ እዚህ ጋር ደግሞ የአንዱን አካል ስራ የሚሰሩ አሉ። ግን ሁሉም የሚሰሩት አካሉን ለማነጽ ነው ለአካሉ ነው ስለዚህ በበጎ ስራ ላይ ያላችሁ በበጎ አገልግሎት ላይ ያሏችሁ ተቋማት በሙሉ እባካችሁ አገልግሎታችሁ በየራሳችሁ የያዛችሁትን ሄዳችሁ ግን አብሮነት ይኖር አብሮነት ሲኖር ዋጋ ይኖረዋል ይጨምራል ተሰሚነት ያድጋል ተሰቢነት ያድጋል መያያዝ እኔም እንዲህ ሰዎች እየረዳሁ ነው አንተም እየረዳህ ነው አላማችን አንድ ነው ወገኖቻችንን ማገዝ ነው ስለዚህ እኔ ጋር ያሉትን እነዚህን አንተ ትወስድልኛለህ በዚህ በኩል የተቸገሉ ስላሉ አንተ ጋር ደግሞ ያሉትን እንደዚህ መባባል የሚቻልበት የአብሮነት ነገር ቢኖር እኔ በጣም በዋናነት መስራት የምፈልገው ድሉን ባገኝ በአብሮነት ነው። የሬዲዮ ፕሮግራም አብሮነት ነው የሚለው አብሮነት። አብሮነት ማለት በብዙ ውስጥ አንድ፣ በአንድ ውስጥ ብዙ ማለት ነው። ብዙ ሰዎች ስናስበው በብዙ ውስጥ ነው አንዱን የምናስበው አይደለም። አብሮነት ላይ በአንድ ውስጥም ብዙዎች አሉ ሁልጊዜ ባሻ የኛ ፕላኔት አርበኛ ናቸው። ይገርማቸዋል። እኛ ፕላኔት ላይ ይፈላይ እንደሳቸው የሚከበር ሰው የለም። ባሻ የማይወዷቸው ብዙ ነገሮች አሉ። አዎ አውቃለሁ። ብሎ የሚቀባጥር ወሬ፣ የሚያቃጥር ሰው ላይ የሚሰራ አሻጥር፣ የሚጋፋቸው አጥር፣ ሉጣ የሚል ከሳቸው ቁጥጥር እና ሶስት ጊዜ መደዳውን የተጻፈ ስድስት ቁጥር አይመቻቸውም። እውነቴ ነው። ባሻ ሲያወሩ አነጣጥረው፣ ሲተኩሱ አነጣጥረው ነው እና ድሮ እና ዘንድሮን ሲገልጹት፣ ባሻ ድሮ እኔ ይገዛ የነበረ ብር አሁን አይገዛም በሬ ይለዋል። ድሮ ይገዛ የነበረ ብር በሬ፣ አሁን አይገዛም በርበሬ። እንግዲህ የዋጋውን ግሽበት ነው የሚነግሩ። ድሮ ይገዛ የነበረ ብር ሞተር ሳይክል፣ አሁን ቢገዛ ነው ተተራ ሳይክል እሱም ድጎማ ስላለው ነው። አዎ ድሮ ይገዛ የነበረ ብር የግል ጀት አሁን አያመቃም ለቤተሰብ የወረ ባጀት። ድሮ ያርስ የነበረ ብር ሶስት መጫት አሁን አይገዛም ሶስት ቦታ ጫት። አሉኝ እኔ ባሻ እኮ አውሩ ባሽዬ እና ይገርማችኋል ባሻ ብዙ ቀን እንደው ከእኔ ጋር ጆሮዬንም አፌንም አይኔንም ከፍቼ ስለምሰማቸው በጣም ነው የሚወዱኝ። በጣም በጣም። እና ምን አሉኝ አንድ ጥያቄ ያቀረቡልኝ እንደው ፍቅሩ አሉኝ እናንተ አሁን ኖረን ነው የምትሉት? ኖረን ነው የምትሉት የአስር ብር ዳቦ እኮ በልታችሁ እኮ አስር ብር እኮ ለሽንት ቤት ለመጸዳጃ የምከፍሉ ናችሁ። አሁን ኖረን ነው የምትሉት አሉ። እስቲ እንደ እውነት እንደው አውቃለሁ ከቤተሰብ ጋር ሳይሆን ተስፋ እንደቆረጥክ ተስፋ እንደቆረጥክ አውቃለሁ ግን እንደው ስጋ ከቆረጠ ከስንት አመት ሆነ? አሉኝ አይ አንድ ስድስት ወር ስላቸው፣ እንዴ እኔ እኮ ከስጋ ዘመድ ከተቆራረጥ ካላልኩም ዋና ቀምሶ እውነታቸውን ነው ምን ያደርጉ ባለፈው ቁበሉና ስጋ አማራቸው። በግ መግዛት ፈልገው በግተራ ሂዱ በግተራ ሄደው ማማረጥ ጀመሩ። እስኪ እሱ ስንት ይባላል? እሱ አዎ እሱ ስንት ይባላል? አስራ ሁለት ሺህ አላቸው። ትቀልዳለ ሲሉ ቀንዳም ከልዴ ቁጭ ያልኩት እኮ ልቀልዳረን ለሰራ ነው የወጣሁት። እነት የለው ያሟል እንዴ ብለው ሌላ ቦታ ሄዱ። እሱ ስንት ይባላል? አስራ አንድ ሺህ አምስት መቶ እነዚህ ሰዎች ይቀልዳሉ እንዴ? ሌላ ቦታ ሄዱ። እስኪ ስንት ይባላል ቢጠይቁ ቢጠይቁ ከስምንት ሺህ ብር በታች የለም። እሳቸው የያዙት ስድስት ሺህ ብር ብቻ ነው። ኪሳቸው ስድስት ሺህ ብር ብቻ ነው የያዙት። በቃ ሰው ሲገዛ ሲገበያይ አንዱ ያሸክሞ ሲሄድ ወይኔ መብላት ይሄን ነበር ሲሉ፣ በቃ ሰውን ሲታዘቡ አሁን ይሄ ቀጫጫውን አሁን የሚበላ ይመስላል አሸክሙበት ገዝቶ ሲሄድ እያሉ ቆሙ ሲታዘቡ አንዱ በግ ማለት ነው። እዛም በግ ላይ፣ እዛም በግ ላይ፣ እዛም በግ ላይ ሲወጣ አዩት። ጠሩትና ነጋዴውን እስኪ ይህን ስዳደግ ባለጌንኳን ስድስት ሺህ ሽትልኛል። አዎ፣ ምን ያደርጉ ከዛ በግ ሊገዙ ሰውዬ የበግ አለንጋገት ሰው ተመለሱ። አዎ ለምን ልጅ ስጋ ካለ አለንጋ አሁን እኮ በዚህ ኑሮ ውድነት ከቀጠለ አሉ። በዚህ ኑሮ ውድነት እኮ ከቀጠለ ልጅ ካለ ክትፎ ይተኛል ተገርፎ አሉ። ካለ ቢለት ዱላ አለለት፣ ካለ ቅቅል በኩርኩም ምቅል፣ ካለ ጥርስ በጥፊ ጥብስ። አዎ ቀይ ወጥ ካማረ ድልት። መቼም በስጋ በደላቸው እንዳለባት፣ ልጆችን ያማረው ቀይ ወጥ ይችላል መቀላውጥ እንጂ ከየት ይመጣል ስጋሉ። ባሻ እኮ ይናገሩ፣ እውነቴ ነው፣ አይፈሩም። ብታይ ባሻ ሲናገሩ። አሁን ባለፈው አንድ የአካባቢ ሹም የነበረ ሰው በከተማው በኮሊደር ልማት ምክንያት አብሮ ከአካባቢው ጋር ቤት የእሱም ይፈርሳል እና እሱ ሹም ስለሆነ እንዴት የኔ ቤት አብሮ ይፈርሳል ብሎ ባሻ እየጠየቃቸው ነው እንዴ። ባሻ ምን አሉ? እንዴት አይፈርስም፣ እንግዲህ ከማግማት ወደ ማልማት እንምጣ ከተባለ ያው እንግዲህ ሁሉም ነው የማይቀር ጉዳይ ነው እንግዲህ የሀገር ጉዳይ ነው አሉት እንዴት ነው ቤት እንደተራ ሰው ይፈርሳል? ባሻ ሰው እርሱ ምን ይመል እንደ ተራ ሰው ይፈርስ እባክህ ዝም በል። እሳት ቤት አይመርጥም ማለት አይመርጥም፣ እሳት ቤት አይመርጥም። በቃ ከመጣ አንድ ላይ ነው አንተም። አዎ እና ይናገራሉ። እኔ ብቻ አውቃለሁ የሚል ሰው አይወዱም። እኔ ብቻ አውቃለሁ የሚል ሰው አይወዱም። እሳቸው ማዋቂ ናቸው ይገርማቸዋል። እኔ ብቻው አውቃለሁ ባል ከባድ ነው። ምን አሉ ባሸየ አንድ በጣም አውቃለሁ በቃ እያለ የሚያስቸግር ሰው ነበረ። ከሱ ጋር ክርክር ሊገጥሙ ይቀጣጠራሉ። ከዛ ባሻ ምን ይላሉ ሰውየው ምን ይላል፣ እኔ አንድ ጥያቄ ጠይቄዎት ከመለሱ አንድ ሺህ ብር ሰጥቶታለሁ እኔ እርሱ ጠይቀውን ካልመለሱ መቶ ብር ብቻ ሰጡኝ ተባባሉ። ከዛ ባሻ የመጀመሪያ ጥያቄ ሆኗ ምን ብለው ይጠይቃሉ ይጠይቁታል ስድስት ጥርስ ስድስት ጆሮ እና ስድስት አይን ያላት እንስሳ ምንድን ነች አሉት። ስድስት እግር ነው አለ። አይ እሷማ ጅፕ ነች። ጅፕ ልትለኝ አይደለም። አይደለም፣ አረ፣ እና ምንድን ነው? አረ እኔ አላውቀውም አለ። በቃ አንድ ሺህ ብሩን አምጣሉና፣ አንድ ሺህ ብራቸውን ተቀበሉና ባሽዬ፣ ከዛ አንተ ጠይቀኝ አሉት። እሱ ጠየቃቸው። እኔም የምጠይቀው ጥያቄ አሁን የጠየቋኝ እንስሳ ምንድን ናት ብሎ አልጠየቃቸውም? እኔም አላውቃትም እንከ መቶ ብር፣ ዘጠኝ መቶ ብር አተረፉ?

ይጫወቱብናል። አዙረኝ